ኢትዮፒካርና አሚጎስ የኤሌክትሪክ መኪኖችን ለደንበኞች ማስረክቡን ቀጥለዋል። ኢትዮፒካር መኪና አስመጪ ከአሚጎስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር ጋር በመተባበር በኤሌክትሪክ የሚሰሩ ዘመናዊ መኪኖችን ለ15 ደንበኞች አስረክበዋል። በኢትዮጵያ የኤሌክትሪክ መኪኖች ፈላጊያቸውና ተጠቃሚያቸው በከፍተኛ ሁኔታ ጨምሯል ብሏል ኢትዮፒካር በቀጥታ ግዢ እንዲሁም በባንክ ብድር አማራጭ እየቀረቡ የሚገኙት እነዚህ የኤሌክትሪክ መኪኖች የፋብሪካ ዋስትና እንዳላቸው የተገለጸ ሲሆን እስካሁንም ከአንድ ሺህ በላይ ለሚሆኑ ፈላጊዎች ከባንክ እንዲሁም ከብድርና ቁጠባ የፋይናንስ ተቋማት ጋር ውል በመግባት መኪኖቹን ማስረከቡን የኢትዮፒካር ማርኬቲንግ ኃላፊ ወይዘሪት አቤኔዘር ደበበ ጠቁመዋል። በተመሳሳይ ቅዳሜ ሚያዝያ 25 ቀን 2017 ዓ ም ኢትዮፒካርና አሚጎስ በመተባበር ቁጠባቸውን በአግባቡ ላጠናቀቁ ለ15 ደንበኞች ቡልጋሪያ በሚገኘው የኢትዮፒካር ዋና መስሪያ ቤት የኤሌክትሪክ መኪኖችን አስረክበዋል። ኢትዮፒካር መኪኖቹን የሚሸጠው ከባትሪና መለዋወጫ ዕቃዎች ዋስትና ጋር መሆኑን የጠቆሙት የማርኬቲንግ ኃላፊዋ በቻይና በሦስተኛ ደረጃ ላይ የሚገኙ የተለያዩ ሞዴል መኪኖችን እንደሚያስመጣ ገልጸዋል። የመኪኖቹን ዋጋ ከመግለጽ ግን ተቆጥበዋል። የአሚጎስ የገንዘብ ቁጠባና ብድር ሕብረት ስራ ማህበር የቦርድ ሰብሳቢ አቶ ዳዊት ወልዳ ማኑኤል በበኩላቸው አሚጎስ ከኢትዮፒካር ጋር ስምምነት ከፈጸመ ወዲህ ቅድመ ቁጠባውን ላሟሉ መቶ ደንበኞቻቸው የኤሌክትሪክ መኪኖችን ማስረከባቸውን ጠቁሞ እስከ መጪው ሰኔ ባለው ጊዜም ሀምሳ ለሚደርሱ ተጨማሪ ደንበኞች መኪኖችን ለማስረከብ መታቀዱን ተናግረዋል። በተመሳሳይ ዜና ካፒታል የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የብረት ስራ ማህበር በአንድ ዓመት ውስጥ ለሁለተኛ ዙር መኪኖችን ለደንበኞቹ አስረክቧል። ከኤሌክትሪክ መኪኖቹ በተጨማሪ በኤሌክትሪክ የሚሰሩ ሞተሮችን ከማስረከብ ባለፈ የስራ እድል ማመቻቸቱን ገልጿል። ዛሬ ባከናወነው የርክክብ መርሃ ግብር ቁጠባቸውን በአግባቡ ለቆጠቡና የብድር መስፈርቱን አሟልተው ለተገኙ በመደበኛ ብድር መኪኖችና ሞተሮችን ያስረከበ ሲሆን የብረት ስራ ማህበሩ የቦርድ ሰብሳቢ አቶ ደረጀ መኮንን እንደተናገሩት የርክክብ በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ የተከናወነ ነው። አክለውም 68 መኪኖችና 11 የኤሌክትሪክ ሞተሮች ለደንበኞች መቅረባቸውን ገልጸው ከመኪኖቹ መካከል ከአራት እስከ ስድስት የሚሆኑት የኤሌክትሪክ መኪኖች ሲሆኑ ቀሪው የነዳጅ ናቸው ብለዋል። ለአባላቱ የኤሌክትሪክ ሞተሮችን ከማቅረቡ በተጨማሪ የስራ እድል እንዲፈጠርላቸው ከሊትል ሊሚትድ ኢትዮጵያ ጋር ትስስር መፍጠሩን ያስታወቁት አቶ ደረጀ ከኤሌክትሪክ ሞተሮቹ አምራቾች ዶዳይ ጋር ስምምነት መፈጸሙንም ጨምረው ጠቅሰዋል። በባንኮች በኩል የገንዘብ አቅርቦት ችግር መኖሩን በማመልከት ብድርን ወደ አንድ አካባቢ የመሰብሰብ ችግር በተጨማሪነት የሚነሳ መሆኑን ጠቁመዋል። እነዚህን ችግሮች ለመፍታት በቁጠባም ሆነ በሌሎች አማራጮች ለመፍታት ካፒታል የገንዘብ ቁጠባና ብድር ጥረት እያደረገ እንደሚገኝ የቦርድ ሰብሳቢው አብራርተዋል። ካፒታል የገንዘብ ቁጠባና ብድር ስኬታማ የሆነው ከሌሎች ተቋማት በተለየ የወለድ አልባ አገልግሎት በመጀመሩ ነው እዚህ ላይ በስፋት በመስራቱ ወደ ገበያው እንዲገባ እረድቶታል፣ ብለዋል የቦርድ ሰብሳቢው። ካፒታል የገንዘብ ቁጠባና ብድር የዛሬ ዓመት ሲጀመር 32 ሚሊዮን ብር መነሻ ካፒታል እንደነበረው አስታውሰው በአሁኑ ወቅት ካፒታሉ ወደ 249 ሚሊዮን ብር ማደጉን ጠቅሰዋል። እንዲሁም 747 አባላት ማፍራት መቻሉንም ገልጸዋል።